ብዙዎቻችን ፀጉር አያድግም ብለን እናማረራለን፣ ጄኔቲክ ነውን ብለን እናስባለን። ትልቁ ሚስጥር ግን ፀጉርሽ እንዲያድግ የሚያስችለውን ትክክለኛ መንገድ አለመከተልሽ ሊሆን ይችላል። ምናልባት ፀጉርሽ እየረዘመ ቢሆንም እየተሰባበረ ስለሆነ ውጤቱ አይታይሽም። ዛሬ የማሳይሽን መንገዶች በትክክል ከተከተልሽ ግን ፀጉርሽ ላይ ፈጣን ለውጥ ማየት ትችያለሽ። ሰላም የኔ ውድ እህቶች የቢዩቲ ዊዝ ሚሚ ቤተሰቦች፣ እንደምናላችሁልኝ። እኔ እዚህ ያለሁት የእናንተን የውበት ጉዞ ቀላል፣ ፈጣንና ውጤታማ ለማድረግ ነው። ታማኝና የተረጋገጡ ዘዴዎችን እንዲሁም ጠቃሚ የሆኑ አስተማሪ ቪዲዮችን ይዤ ሁሌ ወደ እናንተ እመጣለሁ። እንደዚህ አይነት ውጤት የሚያመጡ ሚስጥሮች የሚመችሽ ከሆነ አሁኑኑ ሰብስክራይብ አድርገሽ የቤተሰባችን አባል ሁኚ። ዛሬ የምናየው ፀጉርሽ በፍጥነት የሚረዝምበትን የዕለት ተዕለት መደበኛ ተግባር ነው እህቴ። ወደ ሚስጥሩ ከመግባታችን በፊት አንድ ትልቅ ስህተት እናስተካክል። ብዙዎቻችን ፀጉር ቶሎ ቶሎ ከተቆረጠ ይረዝማል ብለን እናስባለን። እውነታው ግን ፀጉርሽ የሚያድገው ከራስ ቅልሽ ውስጥ ነው። ከስር ያለውን ስር ካልመገብሹ ጫፉን መቁረጥ እድገቱን አይጨምርም። ጫፎቹን መቅረጥ የሚያስፈልገው የተሰነጠቀውን ክፍል በማስወገድ መሰባበርን ለመቀነስ ብቻ ነው። ፀጉርሽ ረጅም ሆኖ እንዲታይ የሚያስችለው ዋናው ሚስጥር ግን ከስር ጤነኛ ሆኖ እንዲወጣ ማድረግ እና ጫፎቹን እንዳይሰባበሩ መጠበቅ ነው። ስለዚህ ዛሬ የምንሰራው ሁለቱንም የሚያቀናጅ ስርዓት ነው። ሌላው ትልቅ ምክንያት ደግሞ ውጥረት ነው። ጭንቀትሽ የፀጉርሽ እድገት ትልቁ እንቅፋት ሊሆን ይችላል የኔ ቆንጆ። አሁን ወደ ትልቁ ሚስጥር ልንገባ ነው። በዚህ ቪዲዮ ውስጥ ፀጉርሽን ከስር እስከ ጫፍ ሙሉ በሙሉ የሚያጠናክሩትን አራት ወሳኝ የእንክብካቤ ምሰሶች አንድ በአንድ እንመለከታለን። እህቴ አሁን የምነግርሽን ነገር በጥሞና አድምጭኝና በትኩረት ተከታተይኝ። ምክንያቱም እነዚህ እርምጃዎች ሁሉንም በትክክል መተግበር አለብሽ። እያንዳንዷ ትንሽ እርምጃ ለውጥ አምጪ ናትና አንዱን ትተሽ አንዱን ብትይዥ የምንፈልገውን አስገራሚ ውጤት ላናገኝ እንችላለን። የመጀመሪያውና ዋናው ምሰሶአችን የራስ ቅልሽን ማነቃቃትና ማዘጋጀት ነው። ፀጉርሽን በትክክል ለማሳደግ ከፈለግሽ ለራስ ቅልሽ ትኩረት መስጠት አለብሽ። የኔ ቆንጆ የጸጉርሽ ስሮች ምግብ የሚያገኙት ከራስ ቅልሽ በሚመጣው ደም አማካኝነት ነው። ደም ደግሞ ኦክስጅንና አስፈላጊ ምግቦችን ይዞ ይመጣልና ያለ ደም ፍሰት ፀጉርሽ መጎዳቱ አይቀርም። ታዲያ ይህንን የደም ዝውውር የምናሳድገው እንዴት ነው? መልሱ ቀላል ነው። ማሳጅ። ማሳጅ የምታደርጊው ለአምስት ደቂቃ ያህል ብቻ ነው፣ ግን ለውጥ የምታዩ ወጥነት ሲኖርሽ ስለሆነ ይህንን ተግባር በየቀኑ መተግበር አለብሽ። በቀስታ በጣቶችሽ ጫፍ ጭንቅላትሽን ክብ ቅርጽ እየሰራሽ በፍቅርና በእርጋታ ማሻሸት ይኖርብሻል። ይህንን ስታደርጊ የደም ፍሰቱ በኃይለኛው ይጨምርና የፀጉር ስሮችሽ ሁሉ ተነቃቅተው ምግብ ለመቀበል ዝግጁ ይሆናሉ። ይህ ሲሆን ደግሞ የምትቀቢው ማንኛውም ዘይት በቀጥታ ወደ ስሩ ይደርሳል ማለት ነው። የበለጠ ኃይልና መነቃቃት ለመጨመር ከፈለግሽ አንድ ጠብታ የሮዝመሪ ዘይት በጣቶችሽ ላይ በመቀባት ማሳጅ ማድረግ ትችያለሽ። የሮዝመሪ ዘይት የማነቃቃጥ ስሜቱን በእጅጉ ያበረታታል። ስሮችሽ ንቁ ይሆናሉ። ይህ ተግባር ለፀጉርሽ ስሮች የምትሰጪው ዕለታዊ የአካል ብቃት እንቅስቃሴያቸው ነው። ጤናማ መሠረት ከሌለ ፀጉርሽ ወደ ላይ አድጎ መቆየት አይችልም እና የራስ ቅልሽ ጤንነት ቅድሚያ የምትሰጭው ስራሽ መሆን አለበት። ለፀጉርሽ ዘላቂ የቁመት እና የጥንካሬ ለውጥ የምታዩ ከዚህ መሰረት ስትነሽ ነው። ምሰሶ ሁለት የሶስቱ ወርቃማ ዘይቶች ቀመር። ውድ የሆኑ ምርቶችን ለመግዛት አስበሽ ነበር። ገንዘብሽን ከማውጣትሽ በፊት እህቴ፣ በቤትሽ ውስጥ ያሉትን ሶስት ኃይለኛ የውበት ሚስጥሮች ልጋብዝሽ። እነዚህ ዘይቶች በፋብሪካ ውስጥ ተቀላቅለው የመጡ አይደሉም። ተፈጥሮ ለፀጉርሽ የሰጠቻቸው ንጹህ ስጦታዎች ናቸው። እነዚህን ዘይቶች በጋራ ስታዋህጃቸው የሚያስደንቅ ኃይል ይፈጥራሉ። ቃል እገባልሻለሁ፣ ፀጉርሽ በቀላሉ የማይበጠስ ከስሩ የጠነከረ አዲስ ሕይወት ያገኛል። የመጀመሪያውና የዘመናችን ኮከብ የሚባለው የሮዝመሪ ወይም የጥብስ ቅጠል ዘይት ነው። ይህ ዘይት የፀጉር ስርን በማንቃት እድገትን ለማፋጠን ተፈጥሮ የሰጠችን ልዩ ስጦታ ነው። ሳይንቲስቶችም ጭምር የዚህን ዘይት ኃይል መስክረውለታል። በየሳምንቱ ውስጥ ስትቀቢው በራስ ቅልሽ ውስጥ የደም ዝውውርን በእጅጉ ይጨምርና ጸጉርሽ በፍጥነት እንዲተካ ያግዛል። ሁለተኛው አስገራሚ ዘይት ደግሞ የካስተር ዘይት ነው። ይህ ዘይት ወፍራም በመሆኑ እያንዳንዱን የፀጉር ክር በመሸፈን ከውጪ በሚመጣ ጉዳት እንዳይሰበር ይከላከልለታል። ፀጉርሽ እየረዘመ ግን እየተሰባበረ የሚያልቅ ከሆነ ይህ ዘይት ርዝመቱን የሚጠብቅልሽ ታማኝ ጠባቂሽ ይሆናል ሶስተኛው ዘይት ደግሞ የሁላችንም ወዳጅ የሆነው የኮኮናት ዘይት ነው የኮኮናት ዘይት ከሁሉም ዘይቶች በላይ ወደ ፀጉር ውስጥ ዘልቆ የመግባት ልዩ ኃይል አለው ይህ ማለት ከስር እርጥበትን ይሞላዋል ፀጉርሽም ለስላሳና አንጸባራቂ እንዲሆን ያደርገዋል የእኔ ውድ እህት እኛ ማድረግ ያለብን እነዚህን ሶስት ሀያላን ዘይቶች በኩል መጠን ቀላቅለን በሳምንት ሁለት ጊዜ ብቻ ስርሽን መቀባት ነው። በጣቶችሽ ጫፍ በቀስታ ማሳጅ አድርጊ። ይህ የምትጠቀሚው ቅልቅል የፀጉርሽ የሳምንታዊ የቪታሚን ምግብ እና ለረጅም ጊዜ እድገቱ የተሰጠው ቃል ኪዳን ነው። አሁን ደግሞ ወደ ሶስተኛውና ወሳኙ ምሰሶ ደርሰናል። የውስጥ ጤና ውበት ከውስጥ የሚጀምር እውነት አለው። ፀጉርሽም ቆዳሽም የምትመገቢው ምግብ ውጤቶች ናቸው። እህቴ አስታውሺ፣ ፀጉርሽ የሚሰራው በመሰረቱ ከፕሮቲን ነው። ስለዚህ በየቀኑ በቂ ፕሮቲን መመገብ አለብሽ። የምግብ ዝርዝርሽ ውስጥ ከቻልሽ እንቁላል፣ ቀይ ስጋ፣ ወተትና ባቄላ ይጥፉ። እነዚህ ምግቦች ለፀጉርሽ እድገት የሚሆኑ የግንባታ ድንጋዮች ናቸውና ያለነሱ ፀጉርሽ በትክክል መገንባት አይችልም። ከፕሮቲን ባሻገር የፀጉርሽን ሕዋሳት የሚያጠናክሩ አይረን እና ባዮቲን የሚያስፈልጉሽ ዋና ቪታሚኖች ናቸው። አይረን የደም ዝውውርን ስለሚረዳ ኦክስጅን በቀጥታ ወደ ስርሽ እንዲደርስ ያደርጋል። እነዚህ ወሳኝ ንጥረ ነገሮች የሚገኙት ደግሞ ጥቁር ቅጠል ባላቸው አትክልቶችና በተለያዩ የለውዝ አይነቶች ውስጥ ነው። እነዚህን እንደ ዕለታዊ መክሰስሽ ብትጠቀሚ የፀጉርሽን ጥንካሬ ትጨምራለሽ። ከሁሉም በላይ ደግሞ ውሃን መዘንጋት የለብሽም። እህቴ ፀጉርሽና ቆዳሽ ድርቀት ካለባቸው ጤነኛ ሆነው ያድጋሉ ብለሽ አትጠብቂ። ድርቀት በቀላሉ መሰባበርን ያስከትላል። ስለዚህ በየቀኑ በቂ ውሃ መጠጣት ወሳኝ ከሚባለው በላይ ግዴታሽ ነው። የምትመገቢው ጤናማ ምግብ ለውበትሽ የምትሰጪው ዋናውና ውጤታማው ኢንቨስትመንት መሆኑን አትዘንጊ። ፀጉርሽ ውድ ምርቶችን ሳይሆን ትክክለኛ የውስጥ ምግብን ይፈልጋል። ፀጉርሽን ካሳደግሽ በኋላ መጠበቅ ደግሞ ትልቁ ሚስጥር ነው። የቱንም ያህል በቅባት ብትንከባከቢው ከትራስሽና ከልብስሽ ጋር ሲፋተግ በቀላሉ ይሰባበራል። ስለዚህ በየምሽቱ ፀጉርሽን በሳተን ሻርብ ጠቅልለሽ ተኚ፣ አሊያም የሳተን ትራስ ልብስ ተጠቀሚ። ይህ መሰባበርን በከፍተኛ ሁኔታ ይቀንሳል። ፀጉርሽ ረዥም ሆኖ እንዲቆይ የሚያስችለው ዋነኛው ተግባር መሰባበርን መከላከል ነው። ከሁሉም በላይ ደግሞ ትዕግስት ነው። ወጥነት ያለው እንክብካቤ ብቻ ነው የረጅም ጊዜ ውጤት የሚሰጥሽ። እናም ውዶቼ ዛሬ የተማርናቸውን ሶስት ቁልፍ ነገሮች ጠቅለል እናድርግ። አንድ የራስ ቅልሽን በየቀኑ ማሳጅ አድርጊው። ሁለት የጠቀስናቸውን ሶስቱን ወርቃማ ዘይቶች በትክክል ተጠቀሚ። ሶስት በቂ ፕሮቲን እና ውሃ ሳትረሺ በአግባቡ ተጠቀሚ። ይህንን የእንክብካቤ ልምድ ከጀመርሹ በኋላ በጉዞሽ ምን አይነት ለውጥ እያየሽ እንደሆነ ኮሜንት ላይ አስቀምጪልኝ። ልምድሽን ማካፈል ለሌሎችም ብርታት ይሆናል። ቪዲዮውን ከወደዳችሁት ላይክ አድርጉት። አብረን እንድናድግ ሰብስክራይብ አድርጉና ደውሏን ተጫኗት። በሚቀጥለው ቪዲዮ እስከምንገናኝ በሰላም ቆዩልኝ።